የኔ ትዝታ ነው የአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ትምህርት ክፍል የተማሪነት ጊዜ ወጊ በሰዓቱ ለመመረቅ ለምናደርገው መንደርደር ማሳረጊያ የሆነው ግራንድ ፕሮዳክሽን ኮርሳችን ነው በዚህ ግራንድ ፕሮዳክሽን ኮርሳችን ከተሰጡን አራት ተውኔቶች መካከል አንዱን መረጥ ህንደኬ ህንደኬ በጣም ከባድ ፕላይ ነበረ ታዲያ በወቅቱ ከነበረው የገጸ ባህርያት ድልደላ ወይም ደግሞ የተዋናን መረጣ መካከል ሄሎቫዥን ወይም ደግሞ ቆቂት የተሰኘችውን ገጸ ባህሪ ላገኝ ቻልኩ በኋላ ግን የገጸ ባህሪ ለውጥ ተደረገ። የተፈጠረ ትንሽ ክፍተት ስለነበረ፣ ያኔ በተሰጠ የገጸ ባህሪ ለውጥ ታዲያ ህንደኬ የተሰኘችውን ገጸ ባህሪ አገኘሁ። ህንደኬን መጫወት ጀመርኩ። ለእኔ ከባዱ ጊዜ የነበረው ታመሜ ተነስቼ እየተጫወትኩ ስለነበረ ነው። በሰዓቱ የነበረው ተማሪዎች በጠቅላላ የመድረክ ግንባታውን አልባሳቱን፣ ሁሉን ነገር ራሳችን በራሳችን ሰራ ነው። ታዲያ ይህ ቲያትር በአምስት ኪሎ አዳራሽ፣ በአዲስ አበባ ዩኒቨርሲቲ የድህረ ምረቅ አዳራሽ ተመደረከ። ለእኛ የመመረቂያ ስራ መሰረት የሆነው ህንደኬ ቲያትር ደግሞ በዋናው በ202 ዓ ም በመልካሙ ዘሪሁን ደራሲነት በጌትነት እኒያው አዘጋጅነት በኢትዮጵያ ብሔራዊ ትያትር ተመድርኮ ነበረ። የምትይው ነገር ካለሽ የመጨረሻ እድል ሰጥሻለሁ። ምንም የለኝ ብቻ እንደ ንግስት ላደረስኩብህ በደል ሁሉ እንደ ንጉስም ባይሆን እንደ ወንድ ይቅር በል። መነሻው ባለቤቴ ይዛው የመጣችው አንድ ብጫቂ ወረቀት ብለው መርጣለሁ። ያ ወረቀት ምንድን ነው የሚለው መሰለሽ? ከኢንተርኔት ነው ዳውንሎድ አርጋ ፕሪንት አርጋ ይዛው የመጣችው እና አፍሪካውያን ንግስቶች ታዋቂ ወይ ደሞ ገናና የነበሩ የነበረው አፍሪካውያን ንግስቶች ይልና ዘርዘር አድርጎ የማን የማንን ያመጣል። የህንደኬ የሚለውን ታሪክ ይዞ ይመጣል። እንግዲህ የዛን ጊዜ ደሞ እኔ ለመጽሐፍ እንግዲህ ታሪክ ፍለጋ ምትጎረጉሪ ነገር አለ አደለ። ያንን በምፈልግበት ሰዓት ስለነበረ ያን ሳየው እንዲሁ አላለፍኩትም። ማናት ህንደኬ ማለት ጀመርኩኝ። ከዛ ወደኋላ ሄጄ ያንን ታሪክ ሳገላብጥ እንግዲህ ህንደኬ የሚለው ቲያትር ተወለደ ማለት ነው። የአያዱ አምላክ የአሞንራ ፈቃድ ፈቃድ እንደሆነው እኔም ለፈቃድህ ገዛ ፈቃድ ነው። ጊዜ የፈጀው ዝግጅት አዘጋጅ ፍለጋና ዝግጅት ነው። ምን ማለት ነው? ብሔራዊ ቲያትር ገብቶ አልፏል ተብሎ ሶስት ዓመት አዘጋጅ ተፈልጎ ተቀምጧል። ከዛ በኋላ ነው ጌትነት አይቶት እንደገና ወደ ዝግጅት እንዲመጣ የሆነው። እንግዲህ አዋፍ እንደቢጤያቸው ይለቅማሉ፣ ከቢጤዎቻቸው ይበራሉ ይባላል እና ሁላችንም ጥሬያችንን የምንለቅመው ለቢጤያችን ከቢጤያችን ጋር ቢሆን። ይኸውልህ አሁን ጥሬ መልቀምን እስቲ ምን አመጣ። ታላቁ ንጉሥ እስክንድርን ለመጫወት የመጣሁት በአጋጣሚ ነው። ህንደኬ ልምምዱ ሁለት ሶስት ወር ከተሰራ በኋላ አንድ ቀን አርብ ጠዋት ከእንቅልፌ ስነሳ ከኢትዮጵያ ብሔራዊ ስር ስልክ ተደውሎ ታላቁ ንጉሥ እስክንድርን ሆነ እንድትጫወት ተመድበሃልና መጥተህ ስክሪፕት ውሰድ ተባልኩኝ። ሰኞ ጠዋት ቀድሜ ከንግስት ህንደኬን ከምትጫወተው ከታፈራው መብራቱ ጋር ከልምምዱ ሰዓት በፊት ተቀጣጥረን ተገናኘንና እንቅስቃሴዎቹን የተወሰደውን አሳየችኝ ዚያን አዘጋጁ ሲመጣ እና ተዋናያኑን በተገኙበት እሺ እንግዲህ ለፈለ ስክሪፕት ስጡትና ልምምድን ጀምር ሲል ጥናት ጨርሻለሁ ብዬ መልስ ሰጠሁት፣ እና በጣም ተደሰተ። ኦ እስክንድርማ ጥናቱን ከጨረሰ በቃ በቅርቡ መክፈት እንችላለን አለ። በረዳት አዘጋጅነት በኋላ ላይ ደግሞ ሀረግዬ የምትጫወታት ገጸ ባህሪ ነበረች፣ ቆቂት ትሰኛለች። በጣም ነው የምወዳት። እሷንም በመተወን ነበር የተሳተፍኩት ያን ጊዜ። እንግዲህ ገና መግባቴ ብዙም አልቆየውም፣ አይ ቲንክ ከገባ ሁለት አመት ምናምን ወይ ሶስት አመት ነገር ነው። እና ጌትነት እኔው ሲያልፍ ያየኛል እና ያኔ እንዲ አልነበርኩም፣ ቀጭን ነበርኩ በጣም የዛሬ ነው ያልከውና፣ ቀጭን ነበርኩ፣ ልጅ ነበርኩ፣ ሀያ ምናምን አመቴ ነበር የዛኔ። እነ፣ እስኪ አንቺ ጥጋበኛ ምናምን አለኝ። ለምነው ሰላም አትይኝ ምናምን ሲለኝ ታውቀኛለህ እንዴ ምናምን አልኩ። እኔ እኮ እንዳላስቸገር ነው ስለማታውቀኝ፣ እንባ ሁሉ መጣ ምናምን። ከዛ በኋላ ወደ እንትኑ ገባን ማለት ነው እና እንደ አዲስ ነው ጠፍጥፎ የሰራኝ ማለት እችላለሁ። ማለት በጣም ብዙ ነው የለፋብኝ፣ በጣም ምንም ነገር አላውቅም ነበር ማለት ጌትነት፣ የዘላለም ባለውለታዊ ነው የምለው። ለዛ ነው አንድ ደራሲ ትልቅ ህልሙ የሰራው ስራ መድረክ ላይ ወጥቶ ማየት ነው። ከዚህ የዘለለ ትልቅ ደስታ የለም። እንግዲህ እንደዛ አይነት ደስታ ጥሎብኝ ያለፈ ቲያትር ነው። ታሪክን ማስተዋወቅ፣ ታሪክን መንገር ወይ ደግሞ ታሪክን መስበክ ብቻ ሳይሆን እንዲህም ነበረ፣ እንዲህም ነበር፣ ኢትዮጵያ ታላቅ የነበረችበትን ጊዜ በትክክል የሚያሳይ ታሪክ ወይ ደግሞ ቲያትር ስለሆነ በእርግጠኝነት ያዩት ሰዎች እንደ ተደሰቱት ሁሉ እኔም በጣም በጣም ተደስቼበታል። ዋናነት አዘጋጁ አርቲስት ጌትነት እናው ነው እና ረጅም ጊዜ ጊዜ ወስዶ በጣም ጥናት አድርጎባታል እንደኬን በጣም እንደ ሰውላ ቀርቦ ነው የሚያነጋግራት፣ ሲነግረን ማለት ነው እና በጣም ነው የሚያውቃትና እያንዳንዱን ነገር በጣም በጥንቃቄና በጥልቀት አጥንቶ ነበር እየሰራ ነበረው። ትችላለች ይችላል፣ ግን ምንም ማቀው ነገር አልነበረም አሁን ትችለው አለ አልችልም ግን እንድዛ ነበር የማስበው ጌትነት በቃ ጠባቂ መላኬ የነበረ ነው ምንስ ዳሆል ታይ ለሱም ራሱ ምን ነካው እንዴት ከየት መጣች የማትባል ልጅ እንዴት እንዴት ይሄን የሚያክል ካስት ይሰጣል ምናምን ተብሎ እኔም ምን እዚህ ጋር አላግዘው በእጄ ሁሉ የሆነ ነገር ነበር የሚሆነው ምናምን እንዴት እንደምራመድ አላውቅም ሌሎቹ ደግሞ በጣም ጃይንት አክተሮች ናቸው አብሮኝ የሚጫወቱት ምናምንና እነሱ መንካቱ ሁሉ አልችልም ምናምን ዋው የሚገርም ጊዜ ነበረ። ብቻ እና ይህ ሲ ጌትነት ምን አይነት ሁለት እንዳለልኝ አሁን ቆሜ ሳስበው ማንም ሊያረገው አይችልም። ይህንን እኔን በተመለከተ ያው ገጸ ባህሪ፣ እስክንድር የፈረንጅ ሰው ስለሆነ ፈረንጅ ገጸ ባህሪ ለማድረግ ይህንን ፊት ፈረንጅ ለማድረግ የሚወሰደው ጊዜ እንስት ተዋናያን በተለይ ዱሊ አሻጋሪ አረጋዊና አሰፋ የመጀመሪያ ቀን ሙሉ አለም ታደሰ ነበረች ፊቴን የሰራችኝ እና እሱን ለመውሰድ ከመስታወት ጋር ማጠፋው ጊዜ ትዝ ይለኛል። የአባቴ ዙፋን ነጥቀሽ በላው ላይ መንገስ ሲሳያስ በየአደባባዩ በየሸንቆ በዘለፋይ ስታሳንሺኝ ችየሽ ዝምብ ብዬሽ ኖሬ ያለው ከታሪክ አኳያ እንግዲህ በጣም ወደኋላ የሄደ ታሪክ ነው። በዛን ዘመን ነገስታት ያው ህንደኬ የነበረ ዋና ስማቸው የሚሰኙት በዛ ላይ በዛን ወቅት ያቺ ንግስት የምታደርገው ከወንድሟ ጋር ትንቅንቅ ነበረ። ምክንያቱም በጣም አስተዋይናት ነገሮችን አርቃ የምታይናት የአባቷን ራዕይ የሀገሯን ነገር አሳልፋ የምትሰጥ አልነበረችም እና በጣም ትልቅ ንግስት ነበረች። በወቅቱ ካራክተሯ አይ ቲንክ ሁሉም አክተር የሚመኛት አይነት ካራክተር ነች፣ እና ኢኖል እንትን በደንብ የተገነባች ነች። ሶ እሷን መጫወት ማለት ብዙ ነገር መጫወት ነው። እኩያ ትንሽ ቲኔጀር ነች። ከእኩያዋ ጋር ስትሆን እንደ ቲኔጀር አክት የምታረግ ነች። ከአባቷ ጋር ስትሆን፣ በጣም ከምትወዳቸው ንጉስ አባቷ ጋር ለዚያውም በሞት አፋፍ ላይ ያለው አባት ከሳቸው ጋር ስትሆን፣ መማክርቱ ጋር ስትሆን የምትሆነዋለ በጣም አቢሲቭ ከሆነ ደግሞ ወንድሟ የፓወር ስትራግል ባለበት ሁኔታ ውስጥ ከወንድሟ ጋር ስትሆን የምትሆነው አለ። ከዛ ከነገሰች በኋላ ደግሞ አንዲት ትንሽዬ ልጅ የሁሉም ነገር ኃላፊ ሆና ድንገት ራሷን ታገኘዋለች። ትርኢቱ ሊጀምር ሲል ሁሉ በቃ ምድር ምጥሽ ይመጣል ትመላልሻለሽ፣ ሽንት ቤት ግን አትሸኝም። ሁሉንም ሰው በፈገግታ ያለሽ ግን ዩአርሶን በጣም ፓኒክ ነው። ታላቁ እስክንድር በጣም ገናና ነው፣ በታሪኩም እንደምናውቀው እሱም በራሱ በባህሪው ገና በወጣትነቱ ዓለምን ጠቅልዬ እገዛለሁ ብሎ የተነሳ ነው። ከሰውም በላይ የአማልክትነት ባህርይ የሚሰማው ነው። በሱ በተወለደበት በመቄዶንያ አካባቢ የግሪክ በግሪክ ህዝብ ዘንድ የሚመለክ የአማልክት እምነት አለ። የአማልክቱ አምላክ ደግሞ ዚዩስ ይባላል። እሱ የዚዩስ ልጅ ነኝ ብሎ ነው የሚያምነው። ቀድም መድረክ ጀርባ መግባት ልምድ አዳብሬ ነበረ። ይሄ ከተላለቆቻችን የቀሰምነው ልምድ ነው። መድረክ ጀርባ ቀድሞ መገኘት በተለይ ቴክኒካል ነገሮች የሚበዙት ገጸ ባህሪ ከሆነ የምንጫወተው መድረክ ጀርባ ቀድመን ከገባን እቃዎቻችንን አሁን እንደዚህ ታሪካዊ ስራ ሲሆን ሻምላ አለ፣ ጦሩር እና ቁር አለ፣ ምን ለብሰው እነሱ ሁሉ አዘጋጅተን በአግባቡ በሚገባ ቦታ አስቀምጠን በየትዩቱ ብድግ አድርገን ለመጠቀም እንድንችል ቀድሞ ከመድረክ ከአንድ ሰዓት በፊት ነው የሚለው፣ ከሁለት ሰዓት በፊትን መግባት ቢቻል ጥሩ ነው። እኔ በአብዛኛው እንደሱ አደርግ ነበር። ከጌቶች ጋር ረዳት አዘጋጅ ሆኜ ነበር መሰረፍ እያንዳንዱ ነገር ላይ ማለት ነው። ከስር ከስሩ በጣም እማርበት ነበረ። በመቀጠል ሀረግዬ መድረክ አጋጣሚ በወለድ ምክንያት ፈቃድ ስትወጣ ቆቂትን በጣም ወዳት ነበር። ቆቂት ካራክተር ማለት የንግስቷ አዎ ሄልፋሽ ጓደኛ ናት። አብሮ አደጎች ናቸው። በጣም የዋህ ናት፣ እርግብ ናት። ለዛም ነው ቆቂት የተባለችው። ከነሳ አቋ ና ያኔም ራሱ መጀመሪያ ላይ ጌትሽ ስናወራ በጣም የመሰጠችኝ እሷ ካራክተር ነበረች፣ እና አጋጣሚው ሲገኝ ገብቼ ነው የሰራው በጣም ወደው ፓርት መጨረሻ ላይ ከዜራ ጋር የምታደርገው ዲያሎግ እሱ ለወንበሩ የሚያረገው ግብ ግብ እና እሷ አባቷን ካጣች በኋላ ግን ከሱ ጋ ያላት ፋይት እሱ በጣም ስሜቴን ይነካዋል። ሳስበው እምባይ ሁሉ ይመጣል፣ እሱ ፓርት ሳስበው እና በጣም ስሜት የሚነካ ፓርት ነው እሱ ፓርት በመረጥከው መሳሪያ እንደተመቸው ግደልኝ። እሱ ግጥምጥሞች ነው። ግን ምንድነው፣ ለባለቤቴ ነግሬያታለሁ። ልጃችን ከተወለደች ሴት ከሆነች ህንደኬ ነው ማለት ብያታለሁ። እንደዚሁ ግን ቲያትሩ ነሐሴ ሊከፈት፣ እሷ ሰኔ የተወለደች ማለት፣ የአንድ ወር ጋፕ ነው በቲያትሩና በእሷ መካከል ያለው። ስለዚህ አልተቀዳደሙ ብዙ ልዩነት ስለሌለ

ቀጭናትን ትኗ ላይ ኗ ምክንያቱም እታ ላይቭ ሾው እና ምንም ነገር አፕል ሊያደርግ ይችላል። እኔም በፍትህና በፍቅር ላሳድር ይኸው በዘላለማዊ አምላክ በአሞን ራ ደጃፍ ቆሜ ቃሌ ልሰጥህ ወዳል ንጉሱ ይሞታሉ። ይህ ህንደኬ አባት እና ኃይለኛ ጩኸት ማውጣት አለብሽ ማለት ነው። እዛው እሷ ናት። የመጀመሪያ ጩኸቱ ድብልቅልቅ የምታደርገው እንዴት ይምጣ ያ ጩኸት አ ስንት አ ሰም ሲስቁ እንጌትሽ እንደምትስ ይለኛል። ምንድን ነው ይች ውጪ ምናምን ሁላ ያለኝ ጊዜ አለን ማለት እንድለማመድ በጣም ማለት በጣም ኢነርጂ ሆኖ በጣም ነው ድብልቅልቅ የምታደርገውና ያ ፓርት በቃ አለ ይዞኝ በኋላ ላይ የተለማመድኩ የተለማመድኩ አመጣሁት የጩኸትም ለካ ለካ ከባድ አለው ማለት ነውና እሱ ፓርት ነው። ሌላው በጣም ደስ የሚለኝ ደግሞ ሳቋ ነው ቆቂት ናትና እንደ ቆቀቀቀቀቀ የእውነቷን ደስ ይለኛል። ሌላው ከፍቄ ጋር ነበረ የምሰራው ፍቃዱ ከበደና፣ ይመችሻል ስትሰሪ መድረክ ላይ እንድትሰሪ ያደርግሻል። እና እሱ ነበር አፍቃሪዋ፣ ያው ወታደር ነው። እና በጣም ቆንጆ ነገር ነበረ የነበረው። እኔ ራሴ ዜራክ ነ ዜራክን ማለት ወዳጅሽ እስክንድር በአንድ ሰማይ ላይ ሁለት ፀሐዮች አያበሩም ነው አሉ የሚለው እስክንድር። እኔና ፈለቅ አበበ ሁለት ጊዜ ነው። የመጀመሪያው የመኝታ ቤት ባክድሮብ የሚወርዳል እና የመኝታ ቤት ነው እንትኑ እና ከዛ ኦልሬዲ እኔ አልጋ ላይ ተኝቻለሁኝ። ስነቃ እስክንድር ይገባል። ነው አይደድን ሴት ከጀርባም እንደሚፈጠር ላይ አልችልም። ወደፊት ነ በፈሌግን ሲገባ እኔ ተኝቻለሁ ግን መናፈሻ ነው እንትኑ ባክትሮ ቡና እንደምንም ነው ሰርቶ የወጣው በኋላ ነው የነገረኝ። እኔ አላይም ያለሁት ወደፊት የምጫወተው ወደፊት ስለሆነ፣ እሱ አንድ ሌላ እንደዚሁ ከእስክንድር ጋር 18 ደቂቃ ኢምፕሮቫይዝ አድርገናል። ስትሬት 18 ደቂቃ በቃ ምን እንዳወራን መድዬ ነው የሚያውቀው። እውነቱን ለመናገር ሁለታችንም ከዛ በኋላ የምናስበሰው ነገር አልነበረም፣ ግን ማቆም አልቻለም ገብቶ እንትኑን የሚቀይርልን ተዋናይ አልገባም። ሄድን። ምን እንዳቀበለን አላውቅም። ሯንድ ውስጥ ብቻ 18 ደቂቃ አወራን። ከዛ በኋላ ሲ እንደቀየረ ህንደኬ ሲመጣና ሂውጅ ፕሮዳክሽን ነው ህንደኬ ና አርቲስት ጌትነት ዝግጅቱን ሲወስድ ቀጥታ ሄጄ ነው ረዳት አዘጋጅ መሆን እፈልጋለሁ ጌትሽ ያልኩት። እናሱንም በደስታ ነው የተቀበለኝ። በጣም ነው ደስ ያለኝ። ለምን ክልሜ ነበረ። ንጉስ ሆይ፣ ድንበር ላይ ካለው ጦራችን መልካም ወደ ደርሱ ንጉስ እስክንድር ከሀገራችን ድንበር ላይ ጦሩን ነቅሎ ፊቱን አዙሮ ወደ መጣበት ወደ ሀገሩ ተመልሷል። የሰው አቀባበል በጣም አሪፍ ነበር። ምክንያቱም አዘጋጁ አርቲስት ጌትነትን የሆነ በኋላ ላይ በስሎ ወጥቶ ስራው እዛ ደረጃ ላይ ሲደርስ በጣም ልነግርሽ አልችልም። ሰው ጋር የነበረው ምላሽ በጣም አሪፍ ነበረ። በተለይ ከርተንኮሉ እንዴት ልዩ ነበር መሰልሽ። እኔ ከርተንኮል ወዳለው እና በቃ በተለየ መልኩ ነው የተሰራው ና ህዝቡ ቆመው ሁላ ነበር የሚያጨበጭበው። በጣም ደስ የሚል ምላሽ ነበረ።